ሰላም ጤና ፍቅር በያላችሁበት ይድረሳችሁ ውድ የብላክ ላይን ሚዲያ ቤተሰቦቻችን፣ ብትሰሟቸው እናንተን ይመጥናሉ ብለን ያሰብናቸውን መረጃዎች ይዘን መተናል። መረጃው ለብዙዎች እንዲዳረስ ቪዲዮን ላይክ በማድረግ ማየት እንድትጀምሩ እያሳሰብን በቅድሚያ አርዕስተ ዜና፣ ተጠናክሮ በድል ታጅቦ በቀጠለው ዘመቻ አርበኛ አደም አሊ ወይም አባናደው ወልዲያ ሐራ መገንጥያ ጉምሩኬላ ላይ አንድ ፓትሮል የብልጽግና ካድሬ እስከ አጃቢዎቻቸው በአረፒጂ ተደመሰሱ፣ በቀዳሚነት እናየዋለን። ዛሬ በቴዎድሮስ እዝ የኦሮሚያ ክልል ዋሳኝ ድንበር በጎጃም አገው ምድርና በደንበጫ በርካታ የመከላከያ አመራሮችን የደመሰሰና በርካታ ምርኮ የተገኘበት ከፍተኛ ውጊያ ተካሄደ። በዝርዝር እናስደምጣችኋለንም። አገዛዙ የአማራ ክልል በሚባለው ሁሉም አካባቢ ባሉ አብዛኞቹ የእምነት ቦታዎች ላይ ወታደራዊ ምሽግ እንዲሰራ ትዕዛዝ ማስተላለፉን የውስጥ ምንጮች ገለጹ። በዝርዝር እንመለከተዋለንም። ውድ የብላክ ላይን ሚዲያ ቤተሰቦቻችን ለፈጣንና ተአማኒ መረጃ የብላክ ላይን ሚዲያን ቴሌግራም ገጽ ተቀላቀሉን። እስከ ፍጻሜው አብራችሁን

ተጠናክሮና በድል ታጅቦ በቀጠለው ዘመቻ አርበኛ አደም አሊ ወይም አባናደው ወልዲያ ሐራ መገንጠያ ጉምሩክ ኬላ ላይ አንድ ፓትሮል የብልጽግና ካድሬ እስከ አጃቢዎቻቸው በአርፒጂ በአርፒጂ ተደመሰሱ። አሳምነው ክፍለ ጦር ሁለተኛ ሻለቃ ቃኝ ዛሬ መስከረም 26 ቀን 2018 ዓ ምህረት ማለዳ ሐራ አድረው ወደ ወልዲያ ይጓዙ የነበሩ የሰሜን ወሎ እና ወልዲያ ከተማ የተለያዩ የጸጥታና የፖለቲካ አመራሮች መካከል አንዱን ፓትሮል ሙሉ ለሙሉ በአርፒጂ ያጋዩት ሲሆን አንድ መቶ አለቃ አመራርን ጨምሮ ወዲያው ሲሞቱ የጉባላፍት ወረዳ ፖሊስ አዛዥ ኮማንደር ዝናቤ አከለን ጨምሮ አምስቱ ከባድ ቁስለኛ ሆነዋል። ጥቃቱ የተፈጸመው የብልጽግና አመራሮቹ ወልዲያ ከተማ ማደር ስለማይችሉ ሀራ ከተማ አድረው ማለዳ ወደ ወልዲያ ከተማ እየተጓዙ ባሉበት ሲሆን፣ ይህንን መሰሉ እርምጃ በቀጣይም ባንዳና አገር አፍራሽ ላይ ተጠናክሮ ይቀጥላል ሲል ምኒሊክ እዝ ገልጿል። በዛሬው ዕለት መስከረም 26 ቀን 2018 ዓመተ ምህረት የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ የስምንተኛ በላይ ዘለቀ ክፍለ ጦር አካል የሆነው የበረህኛው ንጉስ ዛምበረሃ ብርጌድ በኦሮሚያ ክልል አዋሳኝ ድንበር ላይ በምስራቅ ጎጃም ወደብ ደጀን ወረዳ ምንጅ ቀበሌ የሚገኘውን የጠላት ካምፕ በመስበር የአስከሬን ክምር አድርገውታል ተባለ። ዛምበረሃ ብርጌድ በፈጸመው ኦፕሬሽን 16 ሚሊሻዎች እስከ ወዲያኛው ሲሸኙ ሁለት ደግሞ ከባድ ቁስለኛ ሲሆኑ ሰባት መሳሪያ ተማርኳል በተገኘ ኛው ድል የውጊያ ኦፕሬሽን በዛምበረሃ ብርጌድ ወታደራዊ አዛዦች የተመራ ሲሆን በኦሮሚያ ክልል ድንበር ይህ መፈጸሙ በአገዛዙ ዘንድ ትልቅ ድንጋጤ ፈጥሯል ሲል ፋኖ ይበልጣል። ጌቴ ምትኩ የአፋብሃ ምዕራብ አማራ ቀጠና ቴዎድሮስ እዝ ስምንተኛ በላይ ዘለቀ ክፍለ ጦር ህዝብ ግንኙነት ኃላፊ መረጃውን አጋርቶናል። ይህ በእንዲህ እንዳለ ጀብደኛው ጎጃም አገው ምድር ክፍለ ጦር አስደማሚ ድል አስመዝግበዋል። ወንድማማቾቹ ብርጌዶች ዛሬም በጥምረት ታላቅ ጀብድ ፈጽመዋል ነው የተባለው። የፊት አውራሪው ክፍለ ጦር ብርጌዶች ትሊሊ ና ብርጌድ፣ ቀኛዝማች ስሜን ደስታ ብርጌድ፣ እንጅባራ ብርጌድና ጊዮን ብርጌድ የተሳተፉበት አውደ ውጊያ 18 ክላሽና በሺዎች የሚቆጠር ተተኳሽ ተማርኳል ተብሏልም። ከጠዋቱ 12 ሰዓት ላይ እንጅባራ አቅራቢያ ምርክታ ተብሎ በሚጠራው አካባቢ የተጀመረው ውጊያ ለተከታታይ አራት ሰዓታት በመዝለቅ በኮንክሪት የተሰራውን ምሽግ በማስለቀቅ 31 ማንነት የለሽ አድማ ብትና እስከ ወዲያኛው በማስወገድ ከ10 በላይ ቁስለኛ ወደ እንጅባራ ሆስፒታል ገብቷልም። በተፈጸመው ጥቃት እንከን የለሾቹ 18 ክላሽ በመማ የጠላትን ኃይል ሙትና ቁስለኛ በማድረግ ታላቅ ኪሳራ ድርሰዋል። ዛሬ ከሰዓትም የደፈጣ ጥቃት የቲሊሊ ዘን ገና ብርጌድ ፈጽመዋል። የብልጽግናን አመራር ጭኖ ሲንቀሳቀስ የነበረው መኪና ላይ እርምጃ ተወስዶበታል። መስከረም 26 ቀን 2018 ዓ ም ከቀኑ 6 ሰዓት ተኩል ላይ ከቡሬ ከተማ በመነሳት ወደ ትሊሊ ከተማ ሲግተለተል በነበረው የአረመኔው ኃይል ላይ የአፋባሀ ምዕራብ አማራ ቀጠና ቴዎድሮስ እዝ የጎጃም አገው ምድር ፈርጦች ቲሊሊ ዘን ገና ብርጌድ ወንዴ ተብሎ ከሚጠራው አካባቢ ደፈጣ መያዝ በጠላት ላይ ሰብአዊና ቁሳዊ ኪሳራ አድርሰዋል። የብልጽግናን አመራርና የአሸባሪውን ሹማምንት ይዛ በነበረች መኪና ላይ የታለመ ድብደባ ተፈጽሞ ከጥቅም ውጭ ሆኗል ሲል የጎጃም አገው ምድር ክፍለ ጦር አሳውቋል። በተመሳሳይ ሻለቃ መሪውን መደምሰስ ያስቻለ የደፈጣ ጥቃት መፈጸሙ ታውቋል። በትላንትናው ዕለት በምሽት ከደጋ ዳሞት ወደ ደንበጫ ሲንቀሳቀስ በነበረ ጠላት ላይ አንጀኔ ከተማ ላይ የኢንጂነር ክበር ተመስገን ልጆች ጥቃት በመፈጸም ሻለቃ መሪውን ጨምሮ በርካታ የአረመኔው ሰራዊት አመራሮችን ሰዋል በደፈጣው ከ13 በላይ ሰራዊት የተደመሰሰ ሲሆን ሻለቃ ማዕረግ ያለው ሻምበል መሪውና የሰው ኃይል አመራር የነበሩ ከተደመሰሱት መካከል መሆናቸውን ከመታወቂያቸው ላይ ማረጋገጥ ተችሏል ነው የተባለው። አረመኔው ሰራዊት ይንቀሳቀስበት የነበረውን አምስት መኪና ጎማውን በመምታት ውጊያው የተጀመረ ሲሆን በርካቶችንም ቁስለኛ ማድረግ ተችሏል። ሊደመሰስ መሆኑ የገባው ጠላት ዙ23 እና ፔምፔ ከደንበጫ ከተማ በማምጣት ቀሪዎችን ይዞ ወደ መደበቂያ ኮንክሪት ምሽጉ ገብቷል ሲል የአፋ ባሃ ቴዎድሮስ እዝ ህዝብ ግንኙነት መምሪያ መረጃውን አጋርቶናል። ለዳንግላ ለዳንግላና አካባቢው ማህበረሰብ የመንገሻ ጀንበሬ ብርጌድ ጥብቅ ማብራሪያና ማስጠንቀቂያ ሰጠ። የአፋባሃ ምዕራብ አማራ ቀጠና ቴዎድሮስ እዝ ጎጃም አገው ምድር ክፍለ ጦር የተወደድ መንገሻ ጀንበሬ ብርጌድ በዳንግላ ወረዳና ከተማ አስተዳደር ስር ካሉ 47 ቀበሌዎች ውስጥ 41 የሚደርሱትን ሙሉ በሙሉ ተቆጣጥሮ እያስተዳደረና ስለሚታገልለት ህዝብም ፍትሐዊ ማህበራዊ አገልግሎት እየሰጠና ሰላሙን እያስጠበቀ እንደሆነ ይታወቃል ብሏል። ብርጌዱ በዚህም የተነሳ የማህበረሰባችንና የብርጌዳችን ግንኙነት እጅግ በጣም ጥሩና የተሳሰረ ነው። ይህ እረፍት የነሳው የአረመኔው የብልጽግና ቡድን ሌላ የብልጽግና እህት ድርጅት በማደራጀትና በማስታጠቅ ማህበረሰብን እያንገላቱ ፋኖ የሚጠቀምባቸውን አልባሳት በመልበስ ማህበረሰቡን ከፋኖ እንነጥሏለን በሚል ቀቢጸ ተስፋ እየተንቀሳቀሱ ይገኛሉ። በዚህም ንጹሐን ወገኖቻችን በተለይም በጫራና ቱሃም ቀጠና ታግተው ገንዘብ ተጠይቀዋል። አንዳንዶቹም በዚህ አረመኔ ቡድን ተገለዋል። ብርጌዳችንም ከህዝባችን ጋር በመሆን በዚህ ቡድን ላይ ጥብቅ ጥናትና ክትትል እያደረገ እርምጃ እየወሰደ ይገኛል። ከዚህ ጋር በተያያዘ በትላንትናው ዕለት በጫራ ቀጠና በሰራ ነው ኦፕሬሽን የዚህ ቡድን ቀንደኛ አመራር የነበሩ ጌች የተባለ ሰውን ጨምሮ አንድ ግብረ አበሩ ተደምስሰዋል። ታጥቀውት የነበረውን የጦር መሳሪያም ተማርኳል። ሌላ ሁለት አባሎቻቸው ረዳት ሳጅን ተመስገን ውቤና ወለላው ዘንጋው የተባሉት ወደ ብልጽግና ቡድን በይፋ ተቀላቅለዋል። አገዛዙም እጅ የሰጡ ፋኖች እያለ የሚዲያ ስራ ሊሰራበት እንደተዘጋጀ ደርሰንበታል ብሏል ብርጌዱ ስለዚህ ለህዝባቸው ችን ግልጽ ማድረግ የምንፈልገው በዚህ ቡድን ላይ ብርጌዳችን ክትትልና እርምጃ እየወሰደ ስለሆነ በመረጃና በጥቆማ እንደተለመደው ህዝባችንን እንዲተባበረን፣ ከሁሉም በላይ ግን እንዲህ አይነት የህዝብ በሽታዎች የሚወገዱት ምንጫቸው ብልጽግና እስከ መጨረሻው ሲጠፋ መሆኑን በመረዳት ሙሉ ትኩረታችንን ይህን አረመኔ የብልጽግና ቡድን በመጣል ላይ እንድናደርግ መልእክታችንን ማስተላለፍ እንወዳለን ብሏል። የአፋባሀ ምዕራብ አማራ ቀጠና ቴዎድሮስ እዝ ጎጃም አገው ምድር ክፍለ ጦር ቢትወደድ መንገሻ ጀንበሬ ብርጌድም የአፋባሀ ቴዎድሮስ እ ስምንተኛ በላይ ዘለቀ ክፍለ ጦር አመራሮች በደባይ ጠላት ግን ወረዳ እመውላድ ቀበሌ የህዝብ ንቅናቄ መድረክ አካሂደዋል። በመድረኩም የክፍለ ጦርና የብርጌዱ አመራሮች በተገኙበት በእመውለድ ቀበሌ ህዝብ በመሰብሰብ ስለ ወቅታዊ ጉዳዮች ላይ ሰፊ ውይይት አድርገዋል። በውይይቱም የመልካም አስተዳደሮች ችግር በተመለከተ፣ የፋኖና የህብረተሰብ ግንኙነትን በተመለከተ፣ የጎበዝ አለቆች የስራ አፈጻጸም በመገምገም በአባት አርበኞች ጋር ሰፊ ውይይት አድርጓል። በውይይቱም የተገኙት ተሳታፊዎች የአፋ የሚታየው አንድነት እንዳስደስታቸው ጠቅሰው በአጠቃላይ ትግሉን ለመደገፍ ከድርጅቱ ጋር እንደሚቆሙ በጥብቅ ተናግረዋል። በመጨረሻም ውይይቱን የመሩት የክፍለ ጦር አመራሮች ፋኖ እያደረገ ለሚገኘው የህልውና ትግል ማህበረሰባችን በሎጂስቲክ በመረጃ እንዲሁም በኋላ ደጀንነቱ እንዲቀጥል አቅጣጫ በመስጠት ውይይቱ በሰላም ተጠናቋል። የአፋባሃ ምዕራብ አማራ ቀጠና ቴዎድሮስ እዝ ስምንተኛ በላይ ዘለቀ ክፍለ ጦር አመራሮች እንዲሁም የዛም በረሃ ብርጌድ አመራሮች ወታደሩን ከማንቃት ጎን ለጎን በደጀን ወረዳ የሚገኙ ቀበሌ ላይ በመዘዋወር ተከታታይ የምክክር መድረክ በማዘጋጀት ህዝብን እያነቁና የፍትህ አሰጣጥ ሂደቱ የተሳለጠ እንዲሆን የፍትህ አካላትን አዋቅረዋል ተብሏልም። የአገዛዙ አዲስ የእልቂት አደገኛ ሴራ መኖሩ ተገለጠ። አገዛዙ የአማራ ክልል በሚባለው ሁሉም አካባቢ ባሉ አብዛኞቹ የእምነት ቦታዎች ላይ ወታደራዊ ምሽግ እንዲሰራ ትዕዛዝ ማስተላለፉን ከውስጥ ምንጮች የተገኙ መረጃዎች ይጠቁማሉ ተባለ። ከወታደራዊ ጠቀሜታ አንጻር ስትራቴጂካዊ በሚባሉ ቦታዎች ላይ በሚገኙ የእምነት ተቋማት አካባቢ የሚሰራው እስከ የኮንክሪት ምሽግ ሊደርስ እንደሚችል ነው የተገለጸው። አገዛዙ በፋኖ ስም የራሱን ገዳይ ቡድን እንዳደራጀና በቅዳሴና ጁማ ሰዓት የአገዛዙን ወታደር ለማጥቃት የመጣ ፋኖ በማስመሰል ፌክ የተኩስ ልውውጥ በማድረግ ህዝቡ ላይ እልቂት እንዲፈጸምና ፋኖ ህዝብ ጨፈጨፈ በማለት የውሸት ፕሮፓጋንዳ ለመስራት እንደተዘጋጀ ነው የተገለጸው። ሰሞኑን በመካነ ሰላም የተከሰተውም የዚህ አደገኛ የአገዛዙ ሴራ አካል መሆኑን ነው መረጃው የጠቆመው። የአድማ ብትሰና አባላት ብሬን ይዘው ጎንደር የበጋሻው ክፍለ ጦርን ተቀላቀሉ። የአማራ ፋኖ ብሔራዊ ኃይል አፋባሃ ሰሜን አማራ ቀጠና በላይ ዘለቀ እዝ ዳግማዊ ቴዎድሮስ አምስተኛ ኮር አካል የሆነው ጎንደር የበጋሻው ክፍለ ጦር ዛሬ መስከረም 26 ቀን 2018 ዓ ም ስቦ ማስከዳቱን በውጤት አጠናቋል። ጎንደርና ጠዳ ከተሞች የነበሩ የአገዛዙ አድማ ብትሰና አባላት ለመንግስት ሎሌ መሆንና ህዝብ ላይ መተኮስ በቃን በማለት የጎንደር የበጋሻው ክፍለ ጦርን አህድ የሆኑትን ፋሲለ ደስና ቃኘው ብርጌድን እየተቀላቀሉ ይገኛል ይገኛሉ፣ ነው የተባለው። የአድማ ብትሰና አባላቱ አንድ ብሬን፣ 11 ክላሽንኮቭ፣ 13 ቦምብ፣ 23 ካዝና፣ በርካታ ተተኳሾችን ይዘው በፍቅር የተቀላቀሉ ሲሆን አንድ ብሬን ከሶስት ክላሽ ጋር ቃኘው ብርጌድን፣ ስምንት ክላሽ ይዘው ደግሞ አጼ ፋሲለደስ ብርጌድን ምርጫቸው አድርገው ተቀላቅለዋል። አሁን ላይ ጠዳ ከተማ ያሉ የአገዛዙ የፖለቲካ አመራሮች፣ የአድማ ብትሰናና ፖሊስ አባላት ከስበው ማስከዳቱ እጃቸው አለበት በማለት ተጠራርገው ታስረዋል። ውጥረቱም አይሏል። ምናልባት የእርስ በርስ ግጭት ሊነሳ ይችላል ብለዋል። የጠፋኑ ኃይሎችም ጎንደር የበጋሻው ክፍለ ጦርም ማንም የአማራ ተወላጅ ለበሰበሰ ስርዓት ማገዶ መሆን የለበትም በማለት ኑ እራሳችሁን ከሞት ታደጉ፣ ሁሌም ከመተኮሳችን በፊት ከመጣችሁ በራችን ክፍት ነው ብሏል። ጎንደር የበጋሻው ክፍለ ጦርም የወታደር ልብስ የለበሱ የአልሸባብ ታጣቂዎች የሶማሊያ እስር ቤትን አጠቁ። ሰባት የአልሸባብ ታጣቂዎች በሶማሊያ ዋና ከተማ የሚገኝና ጥብቅ ጥበቃ የሚደረግለት እስር ቤት ላይ ጥቃት ከሰነዘሩ በኋላ መገደላቸውን የአገሪቱ መንግስት አስታወቀ። ቅዳሜ ማታ የአልሸባብ ታጣቂዎች ታስረውበት በሚገኘው ጎርካ ጂልኮ ተብሎ የሚጠራው ማረቢያ ቤት ከሚገኘው አካባቢ ከፍተኛ የፍንዳታና የተኩስ ድምፅ ተሰምቶ ነበር። አልሸባብ ባወጣው መግለጫ በማረቢያ ቤቱ ታስረው የነበሩ ሁሉንም ሙስሊም እስረኞች ማስለቀቁንና ከፍተኛ ጉዳት ማድረሱን ገልጿል። በመንግስት የሚተዳደረው ሶና የዜና ወኪል በበኩሉ እሁድ ዕለት እንደዘገበው ታጣቂዎቹ ወደ ማረቢያ ቤቱ ለመግባት የአገሪቱን ወታደር የደንብ ልብስ ለብሰው እንደነበር ገልጿል። መንግስት ምን ያህል የጸጥታ አባላት እንደተገደሉበት ያልገለጸ ቢሆንም ለተሰዉ ጀግኖች ቤተሰቦች መጽናናትን ተመኝቷል። አልሸባብም እንዲሁም ምን ያህል አባላቱ እንደሞቱ ይፋ አላደረገም። የአልሸባብ ታጣቂዎች ጥቃቱን የፈጸሙት ቅዳሜ ከሰዓት 10 ሰዓት ካርባ ላይ ነበር። ጉርካጅሊኮ በሞቃዲሾ በሶማሊያ ፕሬዝዳንት ቤተመ መንግስት አቅራቢያ የሚገኝ ማረሚያ ቤት ነው። ጥበቃ የሚደረግለት በሶማሊያ ብሔራዊ ጸጥታና ደህንነት ኤጀንሲ ሲሆን የአልሸባብ ተዋጊዎችንና ሌሎች ከፍተኛ ስም ያላቸው እስረኞችን ይዟል። ጥቃቱ ለሶማሊያ ደህንነት ከፍተኛ ኪሳራ ነው የተባለ ሲሆን ታጣቂዎቹ በዋና ከተማዋ ከፍተኛ ጥበቃ ወደሚደረግበት አካባቢ እንዴት ሊገቡ ቻሉ የሚል ጥያቄ አስነስቷል። አልሸባብ ከአልቃይዳ ጋር ግንኙነት ያለው ሲሆን ላለፉት ሀያ ዓመታት የሶማሊያ መንግስት ላይ ተደጋጋሚ ጥቃቶችን ሲዘነዝር ቆይቷል። ከቅዳሜው ጥቃት ጥቂት ሰዓታት